ቤተሰቦቹ ጎዳና ላይ ወጡ። ይህ ቤት ያንተ ሳይሆን የሌላ ሰው ነው፣ እናም እስከ ዛሬ የኖርክበት ሕገ ወጥ ቤት ነው። ስለዚህ ይህ ቤት ላንተ አይደለም፣ ባንተ ስም አይደለም እያለው ብለው አስደነገጡት። አቤል አረ፣ ተሳስታችሁ ነው። ይህ ቤት የኔ ነው፣ ተወልጄ ያደኩበት ቤት። እባካችሁን፣ ታማሚናት አለችኝ እያለ ቢያባብላቸውም ቢለምናቸውም እንኳ ፍጹም እሽ ሊሉ አልቻሉም። እንደውም ይባስ ብለው መታሰር ካልፈለግ ከዚህ ከቤት ለቀህ ውጣ፣ እናም ሀያ አራት ሰዓት ሰተንሃል ብለው አሉት። እጅጉን ደነገጠ አቤል። ቆይ ምን እየተካሄደ ነው? ምንድን ነው? እባካችሁ እናቴ እኮ ታማለች ቢሉም እንኳ ሊራሩረት አልቻሉም። አዩ በደስታ ተዋጠ። ይሄ ነው ኢዩኤል ይችላል፣ እንደዚህ ነው ምስቅልቅልህን ነው የማወጣህ እያለ አቤል ላይ ይዛተበት። የሚያሳዝን እና በጣም የሚያስከፋው ነገር የርብቃ ልጅ ወረደባት። ርብቃ በጣም ልቧ ተሰበረ። ቆይ ለምንድን ነው አምላክስ፣ ቢሆን ለምን ሰጥቶ ነሳኝ? ለዚህ ለዚህ ልጅ ባይሰጠኝ ይሻለኝ ነበር እያለች ስታለቅስ እሪች ደግሞ ተረጋጊ፣ እንዴ! ቆይ አንቺ ልጅ ራስሽን እኮ እያጣች ነው። ከዚህ በላይ ታዲያ ምን እንደሆነ ነው የምትፈልጊው? እሪች አጣሁ እኮ በጣም የምወደውንና በጣም የምሳሳለትን ልጄን። ታውቂያለሽ፣ በህልሜ ሳይቀር ልጄን በአካል አይቼዋለሁ፣ እና እንዴት ይነጥቁኛል? ልጄ የኔን ካንተ የነጠቁኝን ንጹሑን እመነኝ፣ በቀላቸዋለሁ እያለች ሌላ ጣጣ ውስጥ ገባች። ኢዩኤል በርብቃ እንደዚህ ልብ መሰበር እና ማዘን እጅጉን እየደስ እያለው ዳንኪራ መታ ጀመር። አዙ አዙ ርብቃ ጠርታ ስትጠይቃት፣ እኔ ምልሽ ያን ቀን የምበላው የምጠጣው ግን ብቻ በሆነ አጋጣሚ የሆነ ነገር የተፈጠረ ይመስልሻል? እንደ ብላ ስትላት፣ አረ እንደዚያ አይመስለኝም ፍሪኳ የእውነት አንቺን ለመግደል ሆን ብለው ያቀናበሩት ይመስልሻል? አላውቅም። ነገር ግን ጨነቀኝ። ማንን ማመን እንዳለብኝ እንኳ አላውቅም። እኳዙ እስኪ ተመልከቺ፣ ልጅን ወሰዱብኝ፣ ልጅን ወሰዱብኝ። አሁን ከዚህ በኋላ ምን ተስፋ አለኝ ብለሽ ነው። አውቃለሁ በጣም ከባድ ነው። ነገር ግን ምናልባት ፈጣሪ በትልቁ ሊክስሽ ሊሆን ይችላል። ምን ይሄ አነጋገር ካንቺ ነው የሚወጣው? ምን ነው ስሬስ ሙድ አራመርኩብሽ እንዴ? በጣም ይቅርታ። አይ ማለቴ ሲያዩሽ እንደዛ አትመስሊም። ልክ ነሽ። አንዳንድ ጊዜ በነገሮች ሁኔታዎች ሲቀያየሩ ቁም ነገርም እናወራለን። አንዳንድ ጊዜ ደግሞ ለመኖር ስንል ቀልዶችንም እንደባልቃለን እና ለዛ ነው የተሻለ ነገር ይሰጥሻል። አይዞሽ፣ ደግሞ ፈጣሪ የሚወደውን ሰው ይፈትናል። ምናልባት እኮ ይሄ ልጅ የመጣው አንቺን ለመፈተን የአንቺን ትዕግስት ለመፈተን ሊሆን ይችላል። ስለዚህ ተስፋ አትቁረጭ ርብቃ እባክሽ፣ አንቺም ተስፋ ቆርጠሽ አቤልንም ተስፋ አታስቆርጭው ብላ ማጽናኛ ሰጠቻት። እጅጉን አመሰግናለሁ አዙ፣ ከምንም በላይ ዛሬ ያደረግሽልኝን ነገር መቼም ቢሆን አረሳም ብላ ስትላት፣ አይ ፍሪኳ፣ እኔ ምን አይነት ሰው እንደሆንኩ ብታቂ ኑሮ እንደዛ አትኝም ነበር ለማንኛውም ግን በእኔ ምናልባት በእኔ ንግግር ተጽናንተሽ ከሆነ በጣም ደስ ይላል ብላለቻት። ከዚህ በላይ ምን መጽናናት አለ? በጣም አመሰግናለሁ ብላ ምስጋናዋን አበረከተች። ሰላም፣ ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን። ሰላም ነይ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ርብቃ ድራማ እንደቀጠለ ይገኛል። ዛሬ የአቤል ቤት በሐዘን ድብልቅልቅ አለ። አቤላ እናቱ ላይ ተኛና እማዬ፣ እባክሽ ንቂ። እማዬ፣ በእርግጥ እንደማሰሚኝ አውቃለሁ። ነገር ግን እኔ ልጅሽ በጣም ከፍቶኛል። ርብቃ ፊት ጥሩ ሰው፣ ደህና ሰው እና ጠንካራ ለመሆን እያስመሰልኩ ነው። ነገር ግን በፍጹም ጠንካራ አይደለሁም። ገና ጠግቤ ያልጨረስኩትን ልጄን ነጠቁኝ። እማዬ እባክሽ ንቂ። ታውቂያለሽ መጀመሪያ ቀን ስትመጪ በፈገግታ ነበር የተቀበልሽኝ። እንደ ልጅሽ አሳድገሽኛል። እኔም ደግሞ አንቺን እንደናት ተቀብዬሽ ሁሌ የምማየስልሽ አብረን ለብዙ ዓመታት አብረን ኑረናል። ግን በማላቀው ጉዳይ ርብቃን የግድ አግባ ስትኝ ራስሽ ፈልገሽ ፍቅር ውስጥ አስገባሽኝ። ከዚያም በኋላ ሂደሽ ስትመጪ ደግሞ አይ ርብቃ ጥሩ ሴት አይደለችም ፍታት እያልሽ ብዙ ነገር ብዙ ፈተና አጋጠመን። እናም እኔ ርብቃን ወድጃትና አፍቅሪያት ስለነበረ በስምሽ ጠራሁሽ፣ አሰቃየሁሽ። ለስ ሁሉ እጅጉን ይቅርታ አድርጊልኝ እማዬ። አሁን ግን በጣም ታስፈልግኛለሽ። እዋክሽ ነቂ እያለ ሲላት ማሚቶ በደንብ እያዳመጠች ነው። ይህን ሁሉ እያዳመጠች ታዳ የምትገልጸው በእንባ ነበረ። እንባዋ ልብሷ ላይ እየራሰ ጸው እጇ ደግሞ እፀጉሩ ላይ ቁጭ ብሎ አይ ልጄ፣ ማን እንደዚህ እንዳደረገህ ብታቅኖሮ መኖርህ ራሱ እጅግ ይደንቀ ነበረ። ይገርማል እየ ኤለካ እስከ ዛሬ እኔንም ሲያታልለኝና እንድሁም አዮኤ እንድሁም አቤልን ርብቃን እያታለላቸው ነበር ማለት ነው። ቆይሄ ምን አይነት አረመኔና ጭካኔነት ነው? ቆይሄ ልጅ ማን ነው እያለች ማሚቶ በውስጧ በጣም ልቧ ተሰበረ። እናም እንቅልፍ እየወሰዳት መስላ ዝም አለችው። አየማዬ ለካ እንቅልፍ ወስዱሻል። ዝም ብዬ ነው አይደል የምለፈልፈው ብሎ ተነስቶ ወደ ርብቃ ክፍል ሄደ። ርብቃ እባክሽ ተነሽና ምግብን ቤ ውሃም ጠጪ እባክሽ ሲላት እንዴት አድርጌ ነው ታውቃለክ? እባክ ከዚህ በኋላ እንደዛ አትበለኝ። ትበለኛ አቤል፣ እንዴ ለምን? እኔ በጣም እድለኛ ሴት አይደለሁም፣ እንደውም በተቃራኒው እድለ ጠማማ ነኝ። እና እንዳትጨርሹ። መቼም አንቺ ሌላ ነገር ልትይ ነው አይደል? አይ፣ እንደዛ ማለት አይደለም። ምንም ይሁን ምን እንድትናገርኝ አልፈልግም። ፈተናዎችን በሙሉ አብረን እናልፋለን ችግርንም መከራንም ደስታንም ሀዘንም አይደል እንዴ? ባልና ምስት ሲገባ ተባብሎ አይደል እንዴ ቃል የሚገባባው። ስለዚህ ሁሉንም ነገር እናስተካክላለን እባክሽ ብሎ ሲላት፣ ታውቃለህ አቤት፣ ከጣገቤ ስትርቅ የእውነትም የማጣህ የማጣህ ይመስለኛል። እንዴ ርብቃ፣ ለምንድን ነው የምታጭኝ? ድሮ እኮ ስለማላፈቅርሽ እና ስለማልወድሽ ነበር እንደዛ ስገፋሽ የነበረው። በአሁኑ ግን የተለየ ስሜት ነው ላንቺ የሚሰማኝ እና እዋክሽ እንደዛ አትበይ። ደግሞም ለበጎ ነው፣ መጠንከር አለብን። ግን ልጄን የገደሉትን ታመጣልኛለህ አይደል? አመጣችኋለሁ፣ እመኘኝ ብሎ አላት። እሺ ኢዮኤል ተረጋጋ። አቤል እስኪ ተመልከት እንዴት አድርጌ ልረጋጋዩ? እስኪ ተመልከት አትርብቃል ታዲያ አንተ ወንድ ልጅ አይደለህ? አንተ ጠንክረህ እሷን ማጠንከር ነው ያለብህ። ታውቃለህ እንደውም እሷና ጠንካራ መሆን ያለባት ምክንያቱም እሷ ቢያንስ አልቅሳ ይወጣላታል የሆነ ነገር። እኔ ግን በቃ ሁሉን ነገር በውስጤ ነው። ስለዚህ እንደውም እኔን ነው እየተሰማኝ ያለው። ቢያንስ ርብቃ እንኳ እያለቀሰች ይወጣላታል ብሎ አለ። ከዛ እዩ በጣም ደስ እያለው ይሄ ነው ጀግና፣ ትችላለህ? እንደዚህ ደስታቸውን አጨለምክባቸው እያለ ሲል፣ አረ ደግሞ ማሚ እንዳሰማህ ባክህ እንዴት አድርጋ ትሰማኛለ? ለነገሩ ልክ ነው። እኔ እኮ እንዳታቅ ብዬ ነው። ብታቅማ ደስ ይላይ ነበር። ልጄን እንደገደሉብኝ የልጅ ልጇ እንደወረደ ብትሰማ ደስ ይላይ ነበር እያለ ብዙ ነገር አወራ። ማሚቶም ሰምታ እንዳልሰማይ አይታ እንዳላይትዬ ዝም ብላ ቆጫለች እሬች እሪች ርብቃን እያጽናናች ባለበት ሰዓት እባክሽ ርብቃ፣ እባክሽ ተረጋጊ፣ ብትላት ተይ፣ እንደዛ አትበይኝ። ቆይ ለምንድን ነው እንደዚህ የምትዩ? እኔ በጣም ተጎድቻለሁ እኮ። እንደ ርብቃ ያልተጎዳ ማን አለ መሰለሽ? እንደውም እኮ መጀመሪያ እኔንኝ የሚይዘው ብለሽ አልነበር? ታዲያ የታለ ልጅ? ታዲያ የታለ እያለች በጣም ስታለቅስ፣ ተረጋጊ። ታውቂያለሽ እኔም በጣም ጓግቻ ነበር ህልሜን ሁሉ ተስፋዬን ደስታዬን ሁሉን ያጨለሙልኝ። ርፍ እርብ ግን ደግሞ የግድ መጠንከር አለብን። ከዚህ በላይ የተሻለ ሰው ሆነን የግድ ለአቤል መቆም አለብን። ልክ ነሽ። ነገር ግን አንድ ነገር አለ ሬች። ምንድን ነው ማሚ? ያኔ ያገተች ማሚ ናት። ምን ደነገጠች? ቆይ እንዴት እንደዚህ ልትቻልሽ? ማለትማ ምን መሰለሽ፣ ይህንን የጆሮ ጌጥ ያኔ ከመኪና ስወርድ ነው ያገኘሁት። ስለዚህ በመኪና ይዛኝ ስትሄድም ስትመጣ ማሚ ነበረች ማለት ነው። እኔ ጠርጥሬ ነበር። ምን? ታዲያ ለምን አልተናገርሽም? በውስጤ ነዋ። አንቺ እንደሆንሽ ጅን ነሽ። ሁሉን ነገር ሲነግሩሽ አይ እንዳያደርጉኝም ለምን ምናምን እየሽ ጥያቄ ታበዣለሽ። ለዛ ብዬ ነዋ። ብቻ ግን አላቅም፣ ግራ ገብቶኛል። ስለዚህ እኔና ቤል መለያየት አለብን። እንዴ አብደሻል እንዴ? አዎ። እስኪ ንገሪኝ፣ ከዚህ በላይ አይበቃም እንዴ? በቃ ይበቃናል። እንደሱም አይሆንም። ምን ማለት ፈልገች ነው እንዴ? አትለያዩም አልኩኝ፣ አትለያዩም። ግን እኮ የግድ መለያየት አለብን፣ ካልሆነ ይጎዳል። ማነው የሚጎዳው? አቤል ነዋ። እኔ ሊመርጥ ነው ወይስ እናቱን? አይ ሪች፣ እሳት ጉርሳ፣ እሳት ለብሳ ውጭ ወጣችና ከዛ አገኛት ሪች በር ላይ ቁጭ ብላ። አዩ መጣና እንዴ ሪች፣ ምን ነሽ ነው የርብቃ ነገር ነዋ። በጣም ልቧ ተሰብሯል። በጣም አዝናለች። ምን እንደማደርግ አላውቅም። ታውቃለህ ማን እንደመረዛት ባቅ ኖሮ እንዴ። ብታቂ ምን ታደርጊያለሽ? እዘለዝለው ነበረ። አረ ተረጋጌ። እና ታዲያ እዚህ ቤት ውስጥ ማን ነው የመረዛት? ምን ጭራሽ እዚህ ቤት ውስጥ ነው እያልሽ ነው? አልገባኝም። ማንን ከማን ልታጣይ ነው? አራሪች ተረጋጌ። አይ ቢሆንም ዶክተሩ በተመረዘ ምግብ ወይም ውሃ ነው ብሏል። ስለዚህ ከዚህ ሁሉ አንዳችን የርብቃ ጠላት ነው ማለት ነው አይ ከውጭም ሊሆን እኮ ይችላል አይ በፍጹም ምክንያቱም ርብቃ አንድም ሰው ጠላት የላትም ምን ይታወቃል እንግዲህ ምናልባት ባቤል በኩል ሊሆን ይችላል ግን ታውቃለህ በጣም ያሳዝናል አይዞሽ ለማንኛውም አሁን አንቺ ጠንክረሽ ርብቃን ማጠንከር አለብሽ ብሎ እሱም ዛተባት ሂዶ ከመቲ ጋር ጥሩ ጊዜ አሳልፎ ደስታቸውን በደንብ አጣጣሙ። ታውቃለህ፣ እኔ በጣም ደስ ብሎኛል አዙ ስትነግረኝ። ምን? እሷ ታውቃለች እንዴ? አዎ፣ እኔ መታ አንቺ ነሽ እየገደልሽ ብላለችኝ። እኔ ደግሞ አይደለሁም ብዬ አልኳት። በቃ ይህኔ የተፈጠረው ነገር። ወይኔ ጉዴ! አታስብ፣ እሷ በእጃችን ስር ናት። ምክንያቱም እናቷ በእኔ ቁጥጥር ስር ስለሆነ አንድም ነገር አትናገርም። ልክ ነሽ። እንዴት ነው ግን እንዴት ሆነዋል? በጣም አዝነዋል! ልባችሁ ሁሉ ተሰብሯል። ታውቂያለሽ እኔ ደስ እያለኝ ነው ሆ ይሄንን ግን ፊታቸውን ባየው ደስ ይላይ ነበር። እዩኤል አንተ ኮ ደስታዬን ሙሉ ና ያደረግከው ብላ ስትለው፣ አታስቢ እኔ ባልሻ የውልሽ አይደለ እንዴ አሁን አንድ ነገር ይቀረናል እሱም አንችናኔ እኔ ትዳራችንን ፊርማችንን አድርገን ያንን ቤት የራሳችን ማድረግና እኛ እዛ ቤት መሄድ ብሎ አለ። ምን አዎ ይሄማ ማ ደስ እያለኝ ታውቃለህ እንደውም ያችን አሮጊትና ርብቃ ላይ መሳቅና መዛበት በጣም ነው ደስ የሚለኝ ብላ አለች። አዙ እናንተ የተረገማችሁ እኔን እንዳሰቃያችሁና ርብቃ ላይ እንደዚህ እንዳደረጋችሁ አትቀሩም፣ እንደምንም ብዬ እበቀላችኋለሁ ብላ አዙ ዛተችባቸው። ርብቃም ማንም ይሁን ማንም ገዳዩ እኔ ራሴ ያገኘሁት ለቅት ዋይ የውለት እያለች ስትዝት ነበር። የእውነት በቀጣይ ምን ይፈጠር ይሆን? እዩኤል ጨክኖ ውጡ ይላቸው ይሆን ወይስ ደግሞ ተቀምጦ እንትሱ